ዶሮይ ኔ ማለት ነው ማይ ብሮይ ኔ ከዚ በፊት እነሱ ብቻ ነበረ እኮ ሚከታተላችሁ ተቃለሽ ጌም ሲጨውቱ ወይኔ በቻቅ ነው የምትሞች ያች ትልቋ ሴትዮ ማነች እሷ ሲማ ማለት ነው ሙስሊማ አሁን አሁን ክርስቲያኑ ናች እንደምንድነው ፎቶ የለቀቀችው ፌስቡክ ላይ ወፍራሙ ከሱ ከራቹ ጋር የሆነ ቀልድ ትቀልዳለች፣ ሁሌ ማለት ነው ትቀልዳለች ከራች ጋር ማን ነበረ ሲሟ። ትድራማም ተሰራለች እኮ ኢንስታግራም ላይ ምናምን ትለቃለች። ሪየማን አዩቲ ነች፣ አዩቲ ነው

አባትሱሆነ የራሱ ተነሳች ነው የሚመስለው፣ እንጂ ፎቶሾፕ ማይመስል ምን ነይሽኖማይ እኔ በኋላ አመጣለሁ። እናቷ አለች። እናት ኋላ ራሷን ነው የምትመስለው። አንድ ነው መልካቸው። ብታይ እናትና ልጅ የራሷ ይመስላል። እናቷ በጣም ነው የምታምረው። እናቷ ወጣት ነች። ግን እቺ ልጅ እኮ አንዳንዴ እንደ ወንድ አደርጋታል። ፊቷ የምታደርገው ነገር ጥሩሷ፣ እንዴት ትቀይራለች። ድሮ ግን እነሱን ነበር እኮ የሚከታተለው ተቃለች። ድሮ በጣም ነው የሚያስበው። እነሱ አንድም አለ የኦሮሞ ልጅ አንዱ የሆነ ፊቱና ሁሉ ነገር አጥፍቶ የሆነ ነገር ለብሶ ጌም የሚጫወተው ማን ነበረ ስሙ? ይሄ ልጅ ግን የት ሄደ? ማን ነው

ነው ተሽጦ አግብቶ መሰለኝ። አግብቷል ወይስ ምንድን ነው የሆነች እንትን እኮ አግብቷል መሰለኝ። እኔ አላቅም። ያገባ ነው የሚመስለው የሆነ ጊዜ ሰርግ ነው ብሎ እየጨፈሩ ነበረ። ተቀምጦ ተዳርጦ ነው አግቡ

ባህል ምሹ ለና ይመጣሶ መገባል ምንድ ነው? ምን ይዋረ የኛ የኛ አበሻ አበሻ ነው። እዛ ነው የሚኖረው። ለዛ ነው ቻይና ምታገቢ መስሎኝ እኮ ነው። አረ እኔ ፈረንጅ ነው የሚያገባው።

ገና ማለት ነው አስር ሴኬንድ የሚሰጠው ነው ወይስ ምንድን ነው? ዋሬን ዝም ብሎ አሁን በዚህ ሳመት ዝም ብሎ ሲከፍት ዋርን ይሰጠኛል። አሁን ትናንትና

እናንተን ጋር አስር ደቂቃ ውስጥ ነው ዋርኒንግ አመጣለሽ። ማንን ሰጥቀሽ አብራሃም ለቅቄ ነበር። ለምን ዋርኒንግ እንደሰጣኝ አላቀ እኛ ላጣፈን ብዬ ቁጭ ብያለሁ። ላይብላ ስገባ እንደዚ ያደረገኝ እኔ አሁን እዚህ አብራሃም ቢያጣፋ ይስተካከላል